አያሌውን እንዳረገው አረገው በባለፈው ምን ምን ሆነ ነበር ስትይኝ ነበር አንቺ ማለዳ ወጡ ማታ ገባ አይነጋገር ማቀርበው ይበላ ስኪኛ ነበር እና እራሱ ነው የሆነ አይ ምን ማለዳ ጀምበሩ አሳት ወጣ ይሄዳል ከብታ ያስወጣ ማታ ደግሞ በመብራት በመብራት እኮ ለሌሊት ላይ ይመጡ አቋቁፎ ይገባል። ያንኳኳል፣ ከፍትለታለሁ፣ ይገባል። ወሬ የለ ምን የለ፣ እናቴ ንግግርም የለ። አንቺ ውልበት ጉዳይ ቢኖረው ነው ደሞ ዳምጠውን እንትኔው ጋር እኔ እኮ ነው ግራ የገባ ነገር መንጓለት ነው፣ መንጓለት ነው እንጂ እንግዲህ ዛሬ ሰው እናቴ እርሻውን አርሶ ባደረሰበት ሰዓት ነገርኛ እንጂ አንድ ነገር ጌታቼ ያቀረብኩትን ረግጦ እየሄደ ፊቱን ዙሮ እየተኛ እንዴት ሌላ ባትኖር ነው እንደዚህ አይሆንም። እንደው እንጃ ግን እ ወራ እንደው እውነቱን ደርሰሽበት ነው ጎይ እንደው ኑሮት ነው ወይ ልጅ ነው እንጂ

ሳይሄድ ዝም ብዬ ተቀምጭም ተነስችም ሳስበው እኔ እርስት አድርጌ ትሆና ደግሞ አንዳንድ ሰው ሳይ ደግሞ እንደገና ያገረሽብኛል ማለት ነው። ያ ያችን ቆርቆሮ ወገኛ

ለሙ ነው እዚህ የምትወሉት? ወግ ላዳነሽ እናት ያዋ ሀገር መጀመሪያ ቤታችን እንድስራ ሀገር ማልማት ቆጠኝዛችሁ እዚህ ስታወሩ ምን ሆናችሁ ነው ብዬ እኮ ነው። ወንዶ ያልሆነ ተበለሻሽተናል ብለን ነው እጁን ጠቅልዬ ነው የምጠራው። ይለቀኛ፣ የለም ዝም ብዬ አገኘዋለሁ ብሎ እየባከነ ሲመጣ ተኋላው፣ ቀስ ብዬ አጭ ነው የማደርገው። ጭ እንዲያ ነው የሚሻለው። አልፎ ሲሄድ ፈትለክ ብዬ

ማና አባ ሁነ ነው አንተ አጃል ይሆን አንተ ነው የምትከታተለው ኧረ እኔ እኮ አልከታተለውም ማን ሁነ ነው ነው እሺ እሺ ድንገት እኮ ነው ወዳጄ እኮ ነው ወዳጄ እኮ ነው ዝም ብዬ እኮ ነው እንጂ እና ወዳጅ ተሆነ ምን አባ ነው የምትከታተለው ኧረ ድንገት ነው ክፉ ቀን ክፉ ቀን ይሄን ምን ማያውቅ የዋህ ሰውዬ እንዲመከረው መታበለው ምን አባ አረ የዋህ ነው እውነት የዋህ ነው ዝም ብዬ ነው እንጂ እንትን ክፉ ቀን እኮ እንትን ብሎ አደራርሶን ነው እና ልታለቅስ ነው? እ ልታለቅስ ነው። ይኸውልህ፣ አሁን ትዘፍናለህ።

ያቺን የሰጠሽ ሁለት ነው ተሰጫለሽ መሰል፣ እንዲህ አታርገሽ። እንዲህ እያለ ነው እንዲህ እያለ ነው። እኔ ድሮ አይ

አሁን እንዳ ሀጃ ትጮሃለህ እንዳ ሀጃ እንዳ ሀጃ እንደዚያ እንዳ

ያንተ ደግሞ እንደወንድ ጮህ። አንተ ወንድነት እንደ ሴቷ እንደ ሴቷ ሽካካ ከካካ ማለት እሺ፣ እሺ። ወንድ ያማራት ወንድ ያማራት ዶሩ እንዴት ነው? እንት እንደ ሰጭ አቦ ምን አልኩ? አርባ አራቱ ምን አልኩ ታውቁ ረዛሪ ተብላሽ። እናንተ ነፍስህን ወደ ላይ ልሸኝ ስለሆነ፣ አረ እንደው አይደገመኝም። እንግዲህ እንደው በደረሰበት አልደርስም አያእንዲ ያቅርበሉ አልተነሳብህም። ምን አባ ነው አንተ የተነሳብህ? እንዳው ክፉ ቀን እኮ ነው እንጂ እኮ ጥሩ ወዳጆች ነን እኮ። ሰው የለውም ብለህ ነው? ጓደኛ የለውም ብለህ ነው? እንዲህ ነው በመንገድ እያነጠፉ እንጥልህን በጥቼ ምጥል። ኧረ በቃ ዛሬም ብቻ ማሩኝ እንጂ እንዳው አይደግመኝም። ተንግዲህ ኮማሪ ቤት ምን አባ ልታደርግ ነው? አልደርስም። አልደርስም። ቤት ጠገብ ታየብ ይባል ባ አንክቼ ነው ምስል። እሺ እሺ ብታገኙኝ እንደው አንክታችሁ ጣሉኝ። እርሜ አጥተ እንግዲህ እርሜ እርሜን አጥ ቀና ቀና ቀና በል ሳልልህ ቀና ብትል በጥሶ ነው የሚጥልህ ጓደኛ። የሳን ጦር ቋራ። ኧረ ወንድነት! ኧረ ወንድነት! ዳምጠው! ኧረ ወንድነት!